በጥቁር ገበያ ላይ ዘመቻ ተከፍቷል። የምንዛሬ ጨረታ በየሁለት ሳምንት ይጀመራል። እንዲሁም እነዚህን መረጃዎችና የዕለቱን የምንዛሬ መረጃ ይዘናላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 23 ወይም አፍሪል አንድ የምንዛሬ መረጃዎችና ትናንት እላት በትናንትና ዕለት ከብሔራዊ ባንክ የተሰጠውን መግለጫ ይዘናላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ የዕለቱን የምንዛሬ መረጃና አዳዲስ መረጃዎች ሲኖሩ ወዲያውኑ እንዲደርሱ አርጉ እያልን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ እያልን ወደ መረጃዎቹን እናልፋለን። በቅድሚያም ትናንትና ከብሔራዊ ባንክ የተሰጠውን መግለጫ በተወሰነ መልኩ ካስደመጥናችሁ በኋላ ወደ ዕለቱ የምንዛሬ መረጃዎች እናልፋለን። ብሔራዊ ባንክ በዛሬው ዕለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። ሁለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጠል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ሶስተኛ የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የሕግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጠሱ ግለሰቦች የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ የማቋቋሚያ አዋጅ መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። አራተኛ ህጋዊ ፍቃድ ያላቸው የሀዋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ወደ ዕለቱ የምንዛሬ መረጃዎቻችን ስናልፍ በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 155 ብር ከ07 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ከ06 ሳንቲም ገዝቶ 132 ብር ከ66 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 167 ብር ከ64 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ13 ሳንቲም ገዝቶ 144 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 175 ብር ከ59 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ65 ሳንቲም ገዝቶ 149 ብር 58 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም እየተሸጠ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 107 ብር ከ71 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ብርሃን ባንክ ሲሆን 9 ብር ከ63 ሳንቲም ገዝቶ 92 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ33 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር 14 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር 67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 200 ብር 23 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 167 ብር 20 ሳንቲም ገዝቶ 170 ብር 54 ሳንቲም እየተሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም እየተሸጠ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 503 ብር ከ15 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ19 ሳንቲም እየተመነዘረ ነው። የዱባይ ድርሃምን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 35 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 402 ብር ከ76 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 219 ብር እየተመነዘረ ይገኛል። አንድ የባህሬን ዲናር 411 ብር ከ67 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሪ መረጃን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።